ሜሪ ይላል ማርያም፣ ኢቪስ አድቮኬት ይላል የሄዋን ጠበቃ ናት ይላል። ስለዚህ ሌኖስ ተሳስቷል። ዋስ ጠበቃዬ ነው ተክልዬ ለነፍሴ ብለን ስንዘምር በአማላጅነቱ በቃል ኪዳኑ በረድኤቱ አቡነ ተክለ ሃይማኖት በቃል ኪዳኑ በአማላጅነቱ የሚቆምልን መሆኑን ለመግለጽ ነው ጠበቃ ያልነው እንጂ አንድ ሰው ኃጢአት ሰራ፣ በደል ሰራ፣ ረከሰ፣ በኃጢአት ወደቀ፣ ከሕገ ወንጌል ፈቀቅ አለ፣ እግዚአብሔር የማይወደውን ነገር ሰራ እንበል የዚህን ጊዜ ነው ወልድ ሄዶ አይ ኃጢአትን ቢሰራ በደልም ቢበድል ኃጢአትን ቢሰራ የፈለገውን ቢሰራ ኃጢአትንም ቢሰራ ቢረክስ ቢወድቅም አብ ሆይ ማር ብሎ ነው ጥብቅና የሚቆመው። ሲጀመር ጠበቃ ይለምናል ይዳኛል። ተከሳሹ የተከሰበት ክስ ስህተት ነው ክሱ ውድቅ ነው የሚያደርግለት እኮ ከሳሹ አብ ነው እንደዚህ ጋር ስለዚህ የሚከራከሩ ወልድ፣ ወልድ ከማን ጋር ነው የሚከራከረው? ከአብ ጋር ነው የሚከራከረው። ጥብቅና የሚቆመው ዳኛው አብ ሆኖ ነው ወልድ ጠበቃ ሆኖ ቆሞ፣ አይ አብ ሆይ ይሄ ልጅ እኮ ልትምረው እኮ ይገባል ብሎ ነው የሚጠይቀው። አብ ሆይ እዚህ ክርስቲያን ላይ እኮ የምትፈርደው ፍርድ እኮ ከዚህ አንጻር ነው ብሎ የሚተነትነው ለው አብ አይሆንም። እዚህ ጠበቃ የሚለው ቃል ሲጀመር አማላጅ ማለት አይደለም፣ ፈጽሞ አይደለም። ቅዱሳን የምንላቸው ሰዎች ለእኛ ጠበቃ መሆን አይችሉም። ለምን ከተባለ ራሳቸው ጠበቃ ያስፈልጋቸዋል። ለምን? ይወጥቃሉ፣ ይሳሳታሉ፣ ኃጢአትን ይፈጽማሉ አደል? ስለዚህ ቅዱሳንን ጠበቃ ልንላቸው በፍጹም አንችልም። በሀገራችን እንግዲህ በኦርቶዶክስ ቤተክርስቲያን አንድ መዝሙር አለ፣ ዋስ ጠበቃ ሁናት ተክልዬ ለነፍሴ እየተባለ ይዘመርላታል ለአባ ተክል ሃይማኖት። ይሄ ደግሞ ፈጽሞ ስህተት ነው። ዋስ ጠበቃ ሊሆን አይችልም ተክል ሃይማኖት ስለኛ ዋስ ጠበቃችን ማን ነው? ጌታችን ኢየሱስ ክርስቶስ ብቻ ነው። ኦሪጂናሉ የሀዲስ ኪዳን የግሪክ መጽሐፍ ላይ ጠበቃ ሳይሆን የምናገኘው ፐራክሊቶስ የሚል ቃልም የሚገኘው በአንደኛ ዮሐንስ መልእክት ላይ ነው። በአማርኛ መጽሐፍ ቅዱስ እንጂ በግሪኩ ላይ አይገኝም። በሮሜ 8፥34 ስለኛ የሚማልደው የሚለውን ቃል ባየን ቁጥር በግሪኩ ተመለከቱ ይሉን ነበረ። ይሄን ለም በግሪኩ አልተመለከተውም ይሄ ሰው ምክንያቱም ከአብ ዘንድ ጠበቃ ለን የሚለው በግሪኩ መጽሐፍ ቅዱስ ፐራክሊቶስ ነው እንጂ የሚለው ጠበቃ አይልም። በኬጂቪ ዊ ሃቭ አን አድቮኬት ነው የሚለው ጠበቃ ማለት ሲጀምር በአማርኛ መጽሐፍ ቅዱስ ብንመለከተው ጠበቃ ማለት አማላጅ ማለት አይደለም። ጠበቃ ማለት ጥብቅና የሚቆም ነው። ጌታችን እኮ ጠበቃ ተብሎ ሲነገርለት ዳኛ የሆነ ጠበቃ ነው። ይሄ በአሜሪካ ሚሊተሪ የሚታወቀው ነው። ይሄ አድቮኬት ማለት ነው ሎየር ማለት ይለያያል። በመጀመሪያ ደረጃ አድቮኬት ማለት ህጋዊ እውቅና ያለው ለተከሳሽ በዳኛ ፊት ቆሞ ወክሎ ተከሳሽ የተከሰውን ክስ ሞግቶ ውድቅ ማድረግ የሚችል ስልጣን ያለው ስልጣን ያለው አካል ጠበቃ ይበ አን አድቮኬት የሚለው ሎየር የሚለው ግን ምክር ሀሳብ ነው የሚያቀርበው። እንዲህ ብታረግ በዚህ መንገድ ብትሄድ ብለው የህግ አማካሪ ነው፣ የጥብቅና አማካሪ ነው። ጥብቅና መቆም ግን አይችልም። ሎየር ከተባለ። አድቮኬት ከተባለ ግን ጥብቅና መቆም የሚችል ፕሮፌሽናል የሆነ ባለሙያ ነው፣ በዓለም ዘንድ ስንመለከተው ማለት ነው። በዓለማዊ ዘንድ በሕግ ዘንድ ብንመለከተው በዓለም ዘንድ ባለው ሕግ ዘንድ ብንመለከተው አድቮኬተር ማለት ጠበቃ ሆኖ ለተከሳሽ ጥብቅና የሚቆምለት በፍርድ ቤት የሚቆምለት ሙሉ ስልጣን ያለው ፕሮፌሽናል ባለሙያ ነው። ሎየር ከተባለ ግን አማካሪ ነው። ሕግ እንደዚህ ብታረግ፣ በዚህ መንገድ ብትሄድ፣ በዚህ መንገድ ብትለው የጥብቅና ክሱን ድል የሚያደርግበትን መንገድ ምክር ሀሳብ የሚያቀርብ እንጂ ጥብቅና ይዞ ጠበቃ ሆኖ ፍርድ ቤት መቆም የሚችል አይደለም። ኢየሱስ ክርስቶስ ጠበቃ ብለን በምናገርበት ጊዜ ስለዚህ በጥብቅና ሂደቱ ላይ መረሳት የለባቸው ጉዳዮች አሉ። ጠበቃው ጥብቅና ሲቆም ሶስት መሰረታዊ ጉዳዮች መረሳት የለባቸውም። በዚህ ስለ ጥብቅና ስንነጋገር ሶስት መሰረታዊ ጉዳዮች አይረሱም። አንደኛ ጠበቃው አለ፣ ሁለት ጠበቃ ጥብቅና የሚቆምለት አካል ተከሳሽ አለ፣ ሶስተኛ ደግሞ ዳኛው አለ። ሶስት ነገሮች አሉበት እንዲህ ይህን በደንብ መያዝ ያስፈልጋል። ለምንድነው ጠበቃ ብለን ስናስብ ጠበቃው ማን ነው? መድኃኔዓለም ኢየሱስ ክርስቶስ ጥብቅና የሚቆመው ለማን ነው? ለተከሳሽ። ተከሳሹ ማን ነው? እኛ ክርስቲያኖች። ክሳችን ምንድን ነው? ኃጢአት። ከሳሹ ማን ነው? ዲያብሎስ። ቀንና ሌሊት ወንድሞቻችን የሚከስ የወንድሞች ከሳሽ ተጥሎ የለም ቀንና ሌሊት የሚከስ የወንድሞች ከሳሽ የተባለው ዲያብሎስ ነው፣ በራ ዮሐንስ ላይ የተጻፉ ማለት። ስለዚህ ከሳሽ ስላለብን ጥብቅና የሚቆም ማለት ልክ አብ የማያውቀው ኖሮ ማለት አይደለም። ልክ አሁን በፕሮቴስታንቱ ዓለም የምናየው ትርጓሚ አይነት አይ እንደው ጌታ እንደው አብ ሆይ እባክህን ይሄ እኮ ልጄ እኮ አልበደለም ሀያት እኮ አልሰራም እያለ ነው ለአብ የሚያስረዳው ወልድ ጥብቅና እንደዛ ነው። አይቱ ስህተቱ ይሄ ነው እዚህ ጋ መጣሁ። እዚህ በፕሮቴስታንቱ ዓለም ያለው ጠበቃ የሚለው ትርጓሜ አብ ዘንድ ቆሞ ጥብቅና የሚቆም አድርጎ ያስባሉ። እስቲ በዚህ መንገድ እስቲ እንረዳው። እስቲ እነሱ በሚሉት እንኳ ብናስብ ስቱ እንመልከተው። አንድ ሰው ኃጢአት ሰራ፣ በደል ሰራ፣ ረከሰ፣ በኃጢአት ተወደቀ፣ ከህገ ወንጌል ፈቀቅ አለ። እግዚአብሔር የማይወደውን ነገር ሰራ እንበል። የዚህን ጊዜ ነው ወልድ ሄዶ አይ ኃጢአትን ቢሰራ፣ በደልም ቢበድል፣ ኃጢአትን ቢሰራ፣ የፈለገውን ቢሰራ፣ ኃጢአትንም ቢሰራ፣ ቢረክስ፣ ቢወድቅም አብ ሆይ ማር ብሎ ነው ጥብቅና የሚቆመው። ሲጀመር ጠበቃ ይለምናል፣ ይዳኛል። ተከሳሹ የተከሰሰበት ክስ ስህተት ነው፣ ክሱ ውድቅ ነው የሚያደርግለት እኮ። ከሳሹ አብ ነው እንደዚህ ጋር ስለዚህ የሚከራከሩ ማነው? ወልድ ወልድ ከማጋ ነው የሚከራከረው፣ ከአብ ጋር ነው የሚከራከረው ጥብቅና የሚቆመው ዳኛው አብ ሆኖ ነው። ወልድ ጠበቃ ሆኖ ቆሞ፣ አይ አብ ሆይ ይሄ ልጅ እኮ ልትምረው እኮ ይገባል ብሎ ነው የሚጠይቀው። አብ ሆይ እዚህ ክርስቲያን ላይ እኮ የምትፈርደው ፍርድ እኮ ከዚህ አንጻር ነው ብሎ የሚተነትነው ለው አብ አይሆንም። እዚህ ጠበቃ የሚለው ቃል ሲጀመር አማላጅ ማለት አይደለም፣ ፈጽሞ አይደለም። ተከራካሪው የሚከራከርልን ጥብቅና የሚቆምልን ማለት ነው። ጠበቃ የሚሆን ደሞ ምንድን ነው? በአብራ ከአብራ ከመንፈስ ቅዱስ ተጠምቀዋል፣ ልጅነትን አግኝተዋል፣ ስጋው ደሙ ተቀብለዋል። ስለዚህ አንተ ሰይጣን ውግር ዞር በል ይለዋል። ይሄ ነው ጠበቃ ማለት እንጂ ጠበቃ ማለት አማለኝ ማለት አይደለም። ሲጀመር በግሪኩም ራሱ ጠበቃ የሚል ቋንቋ ራሱ የለውም። ጰራቅሊጦስ ነው የሚለው። እስቲ በግሪኩ ተመልከቱት፣ በግዕዙም ተመልከቱት። ጳራቅሊጦስ በነ ነው የሚለው። ለምን ጳራቅሊጦስ የሚለው? ጳራቅሊጦስ ማለት አንደኛ የኛ መተርጓን እንደሚተረጉሙት ቢተርጉሙት ጳራቅሊጦስ ማለት መንጽሂ የሚያነጻ ነው፣ መጽንዒ ነው የሚያጸና ነው፣ መስተፈሲ ደስታን የሚሰጥ ነው፣ መስተሰሪ ኃጢአትን ደግሞ ይቅር የሚል ነው፣ ናዛዚ ነው የሚያረጋጋ ነው፣ ከሳቲ ነው ሚስጥር ገላጭ ነው የሚል ትርጓሜ ያለው ጌ ጳራቅሊጦስ ማለት እነዚህ ሁሉ ትርጓሜ ያሉበት ጳራቅልጦስ ማለት በእኛ መተርጉማን እንዳየው መንጽሂ ነው፣ የሚያነጻ ነው። መጽኔ ነው፣ የሚያጸና ነው። መስተፈስ ደስታን የሚሰጥ ነው። መስሰሪ ነው፣ ኃጢአትን ይቅር የሚል ነው። ናዛዚ ነው፣ የሚያረጋጋ ነው። ከሳቲ ነው፣ ሚስጥር የሚገልጽ ነው። ጳራቅልጦስ የሚለው ትርጉም ይህን ያክል ትርጉም አለው። በመጽሐፍ ቅዱስ ላይ አጽናኝ የሚለው በሙሉ ብንመለከታቸው፣ በግሪኩ በዚኛው መጽሐፍ ቅዱስ ስንመለከት ጳራቅልጦስ ነው የሚለው። ለምሳሌ አብነት ብናነሳ የዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ የምናገኘው አብ በስም የሚልከውን ግን መንፈስ ቅዱስ የሆነው አጽናኝ ይላል አጽናኝ እርሱ ሁሉን ያስተምራችኋል እኔም የነገርኳችሁን ሁሉ ያሳስባችኋል አጽናኝ የሚለውን በግሪኩ ጰራቅሊጦስ ነው የሚለው ተመልከቱት ከእንደገና የዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይም ዳሩ ግን እኔ ከአብ ዘንድ ምልክላችሁ አጽናኝ በግሪኩ ብትመለከቱት ጰራቅሊጦስ ነው የሚለው እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል፣ ይላል። የምልክላችሁ አጽናኝ የሚለውን ጰራቅሊጦስ ነው የሚለው። እዚህ ጋር ይሄ ወንድማችሁ ያነሳው ምንድን ነው? እባካችሁ ኦርቶዶክሳን ሆይ፣ ጠበቃ ያለን አንድ ነው እና ተክለ ሃይማኖት ፀሐይ፣ ነፍሴን አደራ በሰማይ ዋስ ጠበቃዬ ነው ተክልዬ ለነፍሴ ዋስ ጠበቃዬ ነው ተክልዬ ለነፍሴ የሚለውን መዝሙር ማንሳት እንዴት አትላላችሁ? ፍጡር ጠበቃ መሆን አይችልም፣ እንዴት እንዲላችሁ ዘምራላችሁ? የሚል ሀሳብ አቅርቧል። እስቲ ከሁለተኛው ክፍለ ዘመን አባት መካከል አንዱ ሄራኔስ ወይ ደግሞ ቅዱስ ሄራኔስ ብለን የምንጠራው አጌኒስ ሬኔስስ የተባለ ወይ ደግሞ መድፍነ መናፍቃን የተባለ መጽሐፍ አለው። እዛ መጽሐፉ ላይ ቡክ ፋይቭ ቻፕተር 19 ላይ ቨርስስ አንድ ላይ እንደዚህ ይላል። ሜሪ ይላል ማርያም ኢቪስ አድቮኬት ይላል የሔዋን ጠበቃ ናት ይላል። ስለዚህ ሄራኔስ ተሳስቷል። ማርያም ሜታችን ቅድስት ድንግል ማርያም ፍጡር ናት። ሔዋን የአዳም ሚስት የሆነችው ሔዋን የሔዋን ሁሉ እናት የሆነች ግን ሳትሆን የቀረች ሔዋንም ፍጡር ናት። ሄሬኔዎስ ብሎ ይገልጻታል እመቤታችንን። ማርያም የሔዋን ጠበቃ ናት ይላል ፍጡር ለፍጡር ጠበቃ መሆን ይችላል። ስለዚህ ቅዱስ ሄሬኔዎስ እመቤታችን ቅድስት ድንግል ማርያምን የሔዋን ጠበቃ ሲላት፣ በአብ ዘንድ ጠበቃ አለን የሚለውን ቃል ለእመቤታችን ሰጥቶ ነው። ልጆቹ ሀያትን አታደርጉ ሀያት ብታደርጉ ከአብ ዘንድ ጠበቃ አለን የሚለውን ጠበቃም የሚለው ጋል በሜታችን አስገብቷት ነው። መሀል ላይ አይደለም። ስለዚህ ቅዱስ ኢሬኔዎስ እመቤታችንን የሔዋን ጠበቃ ይላታል። በአብ ዘንድ ጠበቃ አለን የሚለውን ጥቅስ ስላላወቀ ነው። ስለዚህ የአባቶችን ትምህርት እቀበላለሁ የሚል ሰው እንዴት ይንጸራል? ቅዱስ ኢሬኔዎስ እኮ የቅዱስ ፖሊካርፐስ ደቀ መዝሙር ነው። ቅዱስ ኢሬኔዎስ የቅዱስ ፖሊካርፐስ ደቀ መዝሙር ነው። ፖሊካርፐስ ደግሞ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። ተመልከቱም እንደሚል ማርያም የሔዋን ጠበቃናት ይል፣ ማርያም የሔዋን ጠበቃናት ማለት መዳንቢስ ክርስቶስን የዮሐንስ ወንጌላዊ በመልእክቱ ከአብ ዘንድ ጠበቃ አለን እርሱን ክርስቶስ ኢየሱስ ነው የሚለው ቦታ ላይ በኢየሱስ ክርስቶስ ቦታ ላይ ቅዱስ ዮሐንስ ድንግል ማርያምን ተክቶ ነው የመጀመሪያ መተክለ ዘመን አባት። ስለዚህ ምንድን ምን ማለት ጠበቃ ማለት እመቤታችን ቅዱስ ድንግል ማርያምን ቅዱስ ሄሬኔዎስ እመቤታችን ቅዱስ ድንግል ለምንድን ነው ጠበቃ ያላት? ስንል ሔዋን የመጀመሪያዊቷ፣ ሔዋን የመጀመሪያዊቷ ሴት የሆነችው ሔዋን ኃጢአት ሰርታ በደል ሰርታ ከገነት ወጣች። ድንግል ማርያም ግን ወደ ገነት መለሰችን። የመጀመሪያ ሔዋን የእባብን ቃል ሰማች። ሁለተኛዊቷ ደግሞ መልአኩ የቅዱስ ገብርኤልን ቃል ሰማች ያቺ የሞት ምክንያት ሆነች እቺ ደግሞ የድህነት ምክንያት ሆነችልን በቤታችን ስለዚህ ታል ጠበቀው አላት ሄሌኖስ የገለጸው በዚህ ነው ስለዚህ ዋስ ጠበቃዬ ነው ተክልዬ ለነፍሴ ብለን ስንዘምር በአማላጅነቱ በቃል ኪዳኑ በረድኤቱ አቡነ ተክለ ሃይማኖት በቃል ኪዳኑ በአማላጅነቱ የሚቆምልን መሆኑን ለመግለጽ ነው ጠበቃ ያልነው እንጂ ከሳሽ ዲያብሎስ አለብን አማልደን ለምንልን ከሳሽ ዲያብሎስ አለብን። ዕለት ዕለት የሚተጋ ዲያብሎስ አለ። ዕለት ዕለት የሚተጋ ክፉ ከሳሽ ዲያብሎስ አለብን። ይህንን በቃልኪ በአማላጅነት አርቅልን ስንል ነው ተክልዬን ዋስ ጠበቃ ያልነው እንጂ በአብዘን ጠበቃ አለን የሚለውን ተክተን አይደለም። ልክ ቅድምም ማርያም የሔዋን ጠበቃ ናት ማለት እኛ በአብዘን ጠበቃ አለን ከሚለው ጥቅስ ጋር አይጋጭም። የተጠቀመው የመጀመሪያው ክፍለ ዘመን አባት ነው ሄሬኔዎስ የተባለው አገንስ የተባለው መጽሐፉ ላይ ቡክ ፋይቭ ላይ ቻፕተር 19 ቨርስ 1 ላይ እናገኘዋለን። ቃል በቃል ማለት ነው። የግሪኩ ቋንቋ ፐራክሊቶስ ነው የሚለው። ፐራክሊቶስ ማለት ራሱ ምን ማለት ነው? በግሪኩ ራሱ ሲተረጎም የግሪኩ ፐራክሊቶስ የሚለው ቃል ሄልፐር ማለት ነው፣ ረዳት ማለት ነው። ረዳት የሚለው ለፍጡሩም ይነገራል። አሁን ጠበቃ የሚለው ቃል ይሄ ልጅ፣ ይሄ ሰው እንደሰማችሁ፣ ጠበቃ የሚለው ቃል ለፍጡሩ እንደማይነገር አድርጎ ይወስዳል። በግሪኩ ፐራክሊቶስ ነው የሚለው። ፐራክሊቶስ ማለት ሄልፐር ማለት ነው ረዳት ማለት ነው ረዳት የሚለው ለፍጡሩም ይነገራል ለምሳሌ ነው ዘጸአት ምዕራፍ 2 ቁጥር 17 ላይ እረኞችም መጥተው ገፏቸው ሙሴ ግን ተነስቶ ረዳቸው በጎቻቸውንም አጠጣላቸው ይላል ረዳቸው ይላል ማን ሙሴ ሙሴ ፍጡር ነው ስለዚህ ፍጡር ፍጡሩን ይረደዋል ምክንያቱም ቃሉ የሚናገረው ሙሴ ግን ተነስቶ ረዳቸው ይላላ እግዚአብሔር አምላክ የረዳኛ ብለን ስንናገርና ፍጡሩ ይረዳኛ ስንብል ስናገር ይለያል? እግዚአብሔር አምላክ ሰዎችን ይረዳቸዋል፣ እውነት ነው። ሙሴም ረዳቸው ይላል። እዚህ ጋር ሙሴ የረዳቸው የእግዚአብሔርን እርዳታ ተክቶ ነው? በፍጹም አይደለም። እዚህ ጳራቅሊጦስ ማለት አንዱ ራሱ ሄልፐር ረዳት ማለት ነው። የእግዚአብሔር ረዳትነት የባህሪው ነው፣ በፍጡር የማይተካ ነው። ወሰን ልክ የለውም፣ በማንም አይመዘንም፣ ከማንም በላይ ነው፣ ፈጣሪያችን ስለሆነ የፍጡር ረዳትነት ግን ከእግዚአብሔር የተገኘ ወሰን መጠን ልክ ያለው ከእግዚአብሔር በታች የሆነ ነው ሄልፐር ስንል ማለት ነው። ይሄ ብቻ አይደለም፣ መጽሐፈ ኢያሱ 9:26 ላይ ስንመለከት እንዲሁም አደረገባቸው ከእስራኤልም ልጆች እጅ አዳናቸው አልገደሏቸውም ይላል። በግዙ እንደውም ስትመለከቱት ይገርማል። ገጸማ ሲናገር ከእስራኤል ልጆች እጅ አዳናቸው ናቸው ይላል። ኢያሱ የግዙ ንባብ ተመለከቱት ዋዳህኖሞ ኢየሱስ ነው የሚለው እያሱን ነው እንግዲህ ኢየሱስ ብሎ የሚናገረው ከሳይላውያን እጅ አዳናቸው ይላል። ማዳን የማን እግዚአብሔር ነው። ለፍጡሩም ይነገራል ማለት ነው። ማዳን የሚለው ቃል በገጸ ንባቡ ለፍጡሩም ተነግሮ ሊገነጽና ሊነበብ ይችላል ማለት ይሄ የቤተክርስቲያናችን የትርጉም ስልት አንዱ መሆን እንረዳለን ማለት ነው። እዚህ ማዳን ለፍጡሩ ሊነገር ይችላል ማለት እንደውም በግዙ እንደሚለው ዋዳ ሃኖሙ ኢየሱስ በየቲ ዕለት ይላል። ያው እንደምናውቀው ኢያሱ የሚለው በግዕዝ ኢየሱስ ተብሎ ስለሚነገር ማለት ነው። ኢያሱ የሚለው በግዙ ኢየሱስ ይለዋል አዳህኖም ኢየሱስ በየቲ ዕለት ነው የሚለው። ከሳይ ልጆች እጅ አዳናቸው ይላል። ማዳን ግን የማን ነው? የእግዚአብሔር ነው። ለፍጡሩ ይነግራል ማለት ነው። በየሐዋርያ ሥራ ምዕራፍ 16 ቁጥር 9 ላይ ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶኒያ ሰው ወደ መቄዶኒያ ተሻገረና እርዳን እያለ ቆሞ ሲለምነው ነበር ይላል። የመቄዶኒያ ሰው ጳውሎስም ምን እያለው? እርዳን እያለው አያችሁ ጳውሎስ ምን? እርዳን። ማንን? የመቄዶኒያ ሰው እንዲረዳው። በነገራችን ላይ ይሄን ያየው ማን ነው? ራእይ፣ ራእዩ ያየው ጳውሎስ። በራእይ ያየው ምንድ ነው? ጳውሎስ አንድ የመቄዶኒያ ሰው ጳውሎስን፣ እግዚአብሔርን እንኳ አይደለም፣ ጳውሎስን እርዳን ብሎ ሲለምነው አየው ይለ። ሰው ለሰው ሊረዳው ይችላል። ቅዱሳን ሰውን ይራዳሉ። እንግዲህ ጳውሎስ ሄዶ የመቄዶኒያ ሰው የሚረዳው በቁሳቁስ እቃ ለመሸከም ምናምን፣ ከስጋዊ ምናምን ነገር ነው አይደለም ወደ ወንጌል እንዲመጡ ለድህነት እርዳን አግዘን ማለት። ስለዚህ አቡነ ተክል ሃይማኖት እንላለን ማለት። ከዚህ ጠበቃ የሚለው በግሪኩ ፓራክቶስ የሚለው ፓራክቶስ የሚለው ትርጓሚ ራሱ አንዱ ረዳት፣ አጽናኝ፣ ናዛዚ፣ ከሳቲ ማለት ነው። ስለዚህ ሄልፐር ነው የመጀመሪያ ትርጉሙ ሄልፐር ነው ረዳት ማለት እርዳን አለው ይላል። የመቄዶንያ ሰው ጳውሎስን እርዳን ያለው ስጋዊ እርዳታ አይደለም። የቁሳቁስ የገንዘብ፣ የመብል፣ የልብስ አይደለም። ወደ ህገ ወንጌል ወደ አማናዊ ወንጌል እንድንሄድ አግዘን እውነተኛው ትምህርት አስተምረን የመዳኑን መንገድ አሳየን ነው ይህ ምን ይላል እርዳን ይህን ያየው ጳውሎስ ነው በራእዩ የጳውሎስ ራእይ ደግሞ ቅዠት አይደለም ከእግዚአብሔር የሆነ እውነተኛ ራእይ ነው ሮሜ 16፥2 ላይ ለቅዱሳን እንደሚገባ በጌታ ተቀበሏት እርሷ ለብዙዎች ለእኔም ለራሴ ደጋፊ ነበረችና ካለ በኋላ ከእናንተ በምትፈልገው ማናቸው ነገር እርዷት ይላል አሁን ተመልከቱ ይህንን የሮሜ 16 ሁለት ላይ ለቅዱሳ እንደሚገባ በጌታ ተቀበሏት ካለ በኋላ እርሷ ለብዙዎች ለእኔም ለራሴ ደጋፊ ነበረች ነው ይላል ረዳት ማለት ነው ደጋፊ ነበረችና ከእናንተ በምትፈልገው በማናቸውም ነገር እርዷት ሁለት ነገር ተመልከቱ ደጋፊ ነበረች ለማን ለጳውሎስ አገልግሎት ሁለተኛች ሴት ምን ነበረች ደጋፊ ብቻ አልነበረችም። እናንተ ምን አርጉላት? እርዳታ አርጉላት፣ እርዳታ አርጉላት ይላል። ለወንጌል አገልግሎት እርዷት። እዚህ ደጋፊ ነበረች ሲል ሐዋርያ ቅዱስ ጳውሎስ በወንጌል አገልግሎቱ ትራዳው እንደነበር ለማሳየት ነው። አንደኛ ቆሮንቶስ 1611 ላይም ነገር ግን ከወንድሞቹ ጋር እጠብቀዋለውና ወደ እኔ ይመጣ ዘንድ በሰላም በጉዞው እርዱት ይላል። እርዱት ይላል በጸሎት እርዱት በሚያስፈልገው ነገር እርዱት ማለት ስለዚህ፣ ሰው ሰውን ይረዳል ሄልፐር ማለት እርዱት ማለት ያ። እግዚአብሔር ይርዳው ብሎ እኮ መዝጋት ይችላል ጳውሎስ፣ እርዱት ይላል እዚህ። መራዳት የቅዱሳን መራዳት አይደለም። በትልልቅ ቅዱሳን ቀርቶ በእመቤታችን ቅድስት ድንግል በጻድቃን ስማታት፣ እንዲያውም ድል የነሱ ጻድቃን ስማታት ይቅሩና በምድር ላይ የሚያለመውን እንረዳለን ማለት ቲቶ 3፥13 ላይም ህግ አዋቂውን ዜማውስና ዜናስንና አጵሎንን አጵሎስን ምንም እንዳይጎድልባቸው በጉዟቸው ተግተህ እርዳ ይላል ጳውሎስ። ያዘው እርዳ፣ ቲቶን ነው የሚለው። መርዳት መንፈሳዊ ግዴታ መሆን ረዳለ ማለት። እስኪ ጥያቄ እናንሳለ። እንደዚህ ዓይነት ሰዎች ብዙ እርዳታን ከእግዚአብሔር ጋር ስለሚያጋጩት፣ የእግዚአብሔር እርዳታና የቅዱሳን እርዳታ ስለሚያጋጩት ጥያቄ እንጠይቃቸው። በሁለተኛ ቆሮንቶስ 1፥24 ላይ ለደስታችሁ ከእናንተ ጋር የምንሰራንን እንጂ በእምነታችሁ በእናንተ ላይ የምንገዛ አይደለንም፣ በእምነታችሁ ቆማችኋል ነው ይላል። ይህንን በኬጂቪ ስትመለከቱት በት አር ሄልፐርስ ኦፍ ዩርጆ ይላል። ሄልፐርስ ነው የሚል። መንፈስ ቅዱስ ምንድን ነው? ጰራቅሊጦስ ሄልፐር ረዳት ነው እና እኛ የእናንተ ደስታ ረዳቶች ነን ይላል። ይህን ጥቅስ ዕብራውያን 13፥6 ላይ ካለው ጋር እንዴት ይታረቃል? ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያረገኛል እንላለን ይላል። እንዴ ጌታ ይረዳኛል፣ አልፈራም ይላል። ስለዚህ ጌታ ይረዳኛል እና አልፈራም ብሎ ሲናገር እዚህ ጋር ደግሞ ተመልሶ ደግሞ እኛ የእናንተ ረዳት ነን ይላል ኬጂቪ። እንደው የሚገልጸው በታር ሄልፐርስ ኦፍ ዩር ጆይስ ነው የሚለው፣ የእናንተ ደስታኛ ደጋፊዎች ነን ረዳቶች ነን የሚለው ለምን ይረዳቸዋል? ጳውሎስ ጌታ ረዳቴ ነው እያለ አይደል? ይሄ መገንዘብ ያስፈልጋል። እሺ ሌላኛው ምክር ኮንስለር ራሱ ካውንስል ማድረግ ምክር ካውንስል ማድረግ ራሱ የመንፈስ ቅዱስ አንዱ ስራ ነው። ናዛዚ ነው፣ መጽንኤ ነው፣ ይመክራል። ለምሳሌ ሐዋርያው ቅዱስ ጳውሎስ መካሪ ነው። መንፈስ ቅዱስ ይመክረናል። ካውንስለር ነው መንፈስ ቅዱስ፣ መካሪ ነው፣ ካውንስለር። በቀናው መንገድ እንድንሄድ መንፈስ ቅዱስ ያነሳሳል፣ ይመራል፣ ወደ በጎ ነገርም ያነሳሳል ለበጎ ነገርም ምንጭ ነው። ምክንያት ከአንዱ እግዚአብሔር መንፈስ ቅዱስ የሚገኝ ስለሆነ ሰው ደግሞ ቅዱሳንም ደግሞ በጸጋ ደግሞ ይመክራል። ሮሚያ አስራ ሁለት ስምንት ላይ የሚመክርም ቢሆን በመምከሩ ይትጋ፣ የሚሰጥ በልግስና ይስጥ፣ የሚገዛ በትጋት ይግዛ፣ የሚምር በደስታ ይማር ይላል። ተመልከቱት የሚመክር ቢሆን በመምከሩ ይትጋ ይላል። እንደውም ትጉ ነው የሚለው ካውንስል የሚሰጥ መንፈሳዊ ምክር የሚሰጥ ሰው ምከር፣ እንደው በመምከርህ ጽና፣ ትጋ ነው የሚል። ጢሞቴዎስ ሁለተኛ ጢሞቴዎስ አራት ሁለት ላይ ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመ እየታገስክና እያስተማር ዝለፍና፣ ገስጽ፣ ምከርም የሚለ መንፈስ ቅዱስ መካሪ ከሆነ ለሐዋርያው ቅዱስ ጳውሎስ ጢሞቴዎስን ምከርም ይለዋል። ዝለፍና፣ ገስጽ፣ ምከርም ነው የሚል መንፈስ ቅዱስ መካሪ ነው። ፍጡራንም ቅዱሳንም ይመክራሉ። የመንፈስ ቅዱስ ምክር ፍጹም ጥንቅቅ ያለ የባህሪው ነው። እኛ ልጆቹ እንድንፈወስ እኛ ልጆቹ እኛ የመንፈስ ቅዱስ ጸጋ እንዳይርቀን በአርባና በሰማንያ ቀን ያገኘነውን ልጅነት እንዳናጣ መንፈስ ቅዱስ ይመክረናል። ቅዱሳንም ደግሞ ይህን የመንፈስ ቅዱስ ምክር እንድናጸናው ይመክሩናል ማለት ቲቶ ሁለት አስራ አምስት ላይ ይህን በሙሉ ስልጣን ተናገርና ምከር፣ ካለ በኋላ ገስጽም ማንም አይናቅ ይላል። ይህን በሙሉ ስልጣን ተናገርና ምከርም ነው የሚለው። መንፈስ ቅዱስ ካውንሰር ከተባል ለምን ምከር ብሎ ያዛል ቲቶን? እሺ፣ ሌላኛው ማጽናናት፣ መንፈስ ቅዱስ ያጽናናል። እንግዲህ መንፈስ ቅዱስ ባለው ቅድም እንዳልነው፣ መንፈስ ቅዱስ የሚያጽናና ነው፣ የሚያረጋጋ ነው የሚያነጻም ነው። መጽንዒ ነው። መስስሪ ነው። ናዛዚ ነው። የሚያረጋጋ ነው። ማጽናናት ማለት እንግዲህ ማረጋጋት ነው። ስለዚህ አንዱ ጵራቅቶስ ማለት ኮንፈርተር ነው። ኮንፈርተር ማለት የሚያጽናና ማለት ነው። መንፈስ ቅዱስ ያጽናናናል። ይሄ ማለት ግን ቅዱሳን አያጻኑ ማለት ወይ ፍጡራን አያጻኑ ማለት ግን አይደለም። ለምሳሌ የሐዋርያ ስራ ምዕራፍ 16 ቁጥር 40 ላይ ከወህኒውም ወጥተው ወደ ልዲያ ቤት ገቡ ይልና ከወህኒም ወጥተው ወደ ልዲያ ቤት ገቡ ይልና ወንድሞቹንም ባዩ ጊዜ አጽናኗቸውና ሄዱ ይላል። ምን አሏቸው? አጽናኗቸውና። ሰው ሰውን ያጽናናል ማለት ነው። የመንፈስ ቅዱስ ማጽናናት ይለያል፣ የፈጣሪ ነው፣ የባህሪ ነው፣ ፍጹም ነው። ሰው ደግሞ ሰውን ያጽናናል። እንኳን ቅዱሳን ቀርቶ ሀዘንም ሲገጥመው ሰው ሰው መጥቷል የሚያጽና ነው እንግዲህ አጽናኗቸው ይላል ለምን ያጽናኗቸዋል መንፈስ ቅዱስ ካለ ከሐዋርያቱ ጋር ለምን ተጨማሪ አጽናኝ ፍጡር ለምን አስፈለጓቸው ስለዚህ እመቤታችን ቅድስት ድንግል ማርያምን ጻድቃን ሰማዕታትን ጻድቁ አባታችን አቡነ ተክለ ሃይማኖትም አጽናኑኝ ብለን ስንናገር ምን ማለት ስለዚህ ጠበቃ ስንል ይህን እናስባለን ስለዚህ ተክለ ሃይማኖት ዋስ ጠበቃ ለነፍሴ ብለን ስንዘምር ተክላይ ሃይማኖትን ጠበቃችን ስንናገር ታጽናናን አለ። ከዚህ ዓለም ድካም፣ ከዚህ ዓለም ሐዘን የእግዚአብሔርን አጽናኝነትን ተክቶ አይደለም። ትራዳን አለ ለስጋው ደግሞ ለመዳን የሚያስፈልጉ ምስጢራትን ክርስቲያናዊ ስነ ምግባር ስንሰራ ስንወርቅ ስንነሳ በቃክለን ትራዳን አለ። ጠበቃ ማለት ያ ሶስተኛ ደግሞ ረዳታችን ማለታችን ነው። ስለዚህ ጻድቁ አባታችን አቡነ ተክለ ጠበቃ ብለን ስንናገር ምን ማለታችን ነው? በዝማሬም ሆነ በስብከታችን ጻድቁ አባታችን አቡነ ተክላይ ማለቱን ጠበቃ ብለን ስንናገር ረዳታችን። ምክንያቱም ፓራሊጦስ የሚለው ቃል በአማርኛ ጠበቃ በግዙ በግሪኩና በግዙ ደግሞ ፓራሊጦስ ነው የሚለው። ስትመለከቱት የሚያስ ፓራሊጦስ ማለት ትርጉሙ መካሪ ነው ረዳት ነው አጽናኝ ነው። ቅዱሳንም ቅድም እንዳየ ነው መካሪ ናቸው ረዳት ናቸው አጽናኝ ናቸው። ይህንን ተከተል የተናገሩ አሁን አጸኗቸው ይልና፣ ለምሳሌ ቆላሴስ አራት አስር እስከ 11 ላይ ከተገረዙትም ወገን ያሉት አብሮ ከእኔ ጋር የታሰረ አርስጥሮኮሮስ የበርናባስም የወንድሙ ልጅ ማርቆስ፣ ኢዮስጦስም የተባለ ኢያሱ ሰላምታ ያቀርቡላችኋል። ስለ ማርቆስ ይልና፣ ወደ እናንተ ቢመጣ ተቀበሉት የሚል ትእዛዝ ተቀበላችሁ። በእግዚአብሔር መንግስት ከእኔ ጋር አብረው የሚሰሩት እነዚህ ናቸው። እኔንም አጽናንተውኛል ይላል። ምን አርገውኛ? አጽናንተውኛል። ጳውሎስ እንደዚህ የሚናገረው እግዚአብሔር አጽናንሆም እንዴ? ለምን ጳውሎስ እኔንም አጽናንተውኛል ለምን አለ? ያውም እኮ ጳውሎስ አጽናንኋቸው እኳ አለም እያለ ያለው እነርሱ አጽናንተውኛል። እኔ ክርስቶስ እንደምመስል እናንተ የምሰው ያለ ጳውሎስ ፍጡራን የሆኑ ሰዎች መጥቶ አጽናኑት እኔንም አጽናንተውኛ ይላልቃሉ። ይሄ ማለት ግን የእነሱ ማጻናት ጌታ መድኃኒተ ዓለም ኢየሱስ ክርስቶስ ጳውሎስን የሚያጻኑ ማጻናት በፍጡራን ተተክቶ ነው አይደለም ድንግል ማርያም አጽናንታኛለች ማለት የእግዚአብሔርን እኛን የሚያጻናንን ተክታ ነው። ተክለ ሃይማኖት አጽናናኝ ብለን ስንናገር የእግዚአብሔርን ተክቶ ነው። ጳውሎስ በዚህ ንግግሩ በእግዚአብሔር መንግስት ከእኔ ጋር አብረው የሚሰሩ እነዚህ ናቸው ካለ በኋላ እኔንም አጽናንተውኛ ይላል። ጌታ ያጽናና አላለም። እንደዛማ እንዳንል ሁለተኛ ቆሮንቶስ ሰባት ስድስት ላይ ነገር ግን ሐዘንተኞችን የሚያጽናና አምላክ በቲቶ መምጣት አጽናና ይላል። ሐዘንተኞችን የሚያጽናና አምላክ ማን ነው? መዝ የሱስ ክርስቶስ ቅድስት ስላሴ አምላክ። በቲቶ መምጣት አጽናናን፣ እግዚአብሔር ያጽናናል ማለት ነው። እግዚአብሔር እንደሚያጸና ነገረንና ከነግናስ ምናለን ደግሞ እኔንም ደግሞ አጽናንተውኛ ብሎ ደግሞ ቆላሴስ አራት አስር እስከ አስራ አንድ ላይ ገለጸልን። ስናጠቃለው ጠበቃ የሚለው ቃል በአማርኛ መጽሐፍ ቅዱስ እንጂ በግሪኩም የለም በግዕዙም የለም። አንደኛ ዮሐንስ መልእክት የጻፈበትን መልእክት የግሪኩን ብንመለከት ጠበቃ የሚል ቃል አናገኝም። የምናገኘው ጳራግጦስ የሚል ነው በራቅጦስ ያጽናናል። ናዛዚ ነው፣ መስተፈሲ ነው፣ ደስታን ይሰጣል። ናዛዚ ነው፣ ያረጋጋል። ከሳቲ ነው፣ ሚስጥር ይገልጣል። መንፈስ ቅዱስ የነዚህ ሁሉ ባለቤት ነው ለማለት ፈልጎ፣ ስለዚህ ረዳት በራቅቶስ የሚለውን ቃል ደግሞ ስናየው ደግሞ ሄልፐር ማለት ነው ረዳት ማለት። ረዳት ለፍጡራን ይነግራል። ቅድም አይተናል። መካሪ ነው፣ መምከር ለፍጡራንም ተነግሯል። አጽናኝ ነው፣ ማጽናት ለፍጡራንም ተነግሯል። ቤተክርስቲያናችን በዚህ ሁሉ ትርጉም ያሸበረቀች መሆን እንረዳለን፣ እንጂ ጠበቃ ስለሚል ክርስቶስን አማላጅ ማለት አይደለም። እንደዛ የሚልም ትርጉምም የለውም፣ ምክንያቱም እንደዛ የሚል ቃልም ስለሌለን ረዳት የሚል ፍጧል ስለሚነገር። ሮሜ 16 ሶስት ላይ በክርስቶስ ኢየሱስ አብረው ለሚሰሩ ለጵርስ ቅላና ለአቂላ ሰላምታ አቅርቡልኝ ይላል። አብረው ለሚሰሩ የሚለውን ኬጂቪ ስንመለከት ማሄል ፐርስ ነው የሚለው አብረው ለሚሰሩ የሚለውን የግሪክ የኬጂቪ ስንመለከት ማይ ሄልፐርስ ነው የሚለው፣ የኔ ረዳቶች ይላል። ማንን? ጵርስቅላና አቂላ። በምን ተራዱት? በወንጌል አገልግሎት አለ። ወንጌል ደግሞ የነፍስ አለች የዛለም ህይወት አለች። ስለዚህ ማሄልፐር ነው የሚለው ራሱ ኬጂቪ ራሱ ብንመለከት፣ ጵርስቅላና አቂላ የጳውሎስ ምን ረዳት? የኔ ረዳቶች አላቸው። ጳውሎስ እኮ ረዳታቸው ነኝ እኮ አይደለም ያለው። ጵርስቅላና አቂላ የቅዱስ ጳውሎስ ረዳቶች ሆኑ። ማሄልፐር ይላል እዛው ሮሜ 16፥9 ላይ በክርስቶስ አብሮን ለሚሰራ ለኢሩባኖን፣ ለምወደው ለስንጣክን ሰላምታ አቅርቡልኝ ይላል። አብሮን ለሚሰራ የሚለውን ማሄልፐር ይለዋል። ስለዚህ ረዳት ማለት ለፍጡር ይነገራል። የእግዚአብሔር ረዳትነት ደግሞ ተተኪነት የለውም ለማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። መስባት ለእግዚአብሔር